ፖለታ ነው የሚደርሰው። የተባለው እነዚህ ናቸው። ይህ ሁሉ በቅርቡ ማለት ነው የምናያቸው። አገራችን በጣም ለምለም ነው። ፖለታ ላይ መታችሁ ማልማት የምትፈልጉ ሰዎች መስተዳደሩ ይፈቅዳል ብዬ አስባለሁ። ጥያቄያችሁን ማቅረብ ነው። ኢንቨስት ማድረግ ትችላላችሁ። በጣም ነው የሚያምረው። ውሃው እዚሁ አለ መሬቱ ላይ ከርሰ ምድሩ ላይ ውሃ አለ። ከርሰ ምድር ውሃ ማለት የውሃ ይሄ የምንጠጣው ከከርሰ ምድሩ የሚጠጣው ውሃ በአብዛኛው ሁለታና አካባቢው ላይ ነው ማለት ነው። ሉክ ይሄ ኤሌክትሪኩ ከአባይ የሚነሳ እንትኑ እዚህ ነው የሚያልፈው ማለት ነው። ሶ ኤሌክትሪክ ማ የኤሌክትሪክ ፓወር ችግር የለም ማለት ነው። ከብት እርባታ ቢሆን እዚሁ እያበሉ ማልማት ይቻላል። እዚሁ ውሃ አለ። እዚሁ ውሃቸውን ይጠጣሉ። እዚሁ ሳር ማብላት ይቻላል ማብላት ይቻላል። ኤሌትሪክም አለ። አቀሙ ያላችሁና ማልማት ምትፈልጉ ሰዎች የሆለታን መስተዳድር መጠየቅ ትችላላችሁ። ለህብረተሰቡም ደግሞ ልማት ሲመጣ ጥሩ ነው ማለት ነው። ከብቶቹ ታያችኋላችሁ። በጣም የሚያማምሩ ናቸው። ሳር እየበሉ ነው። እዚህ አረፍ ብለዋል ማለት ነውና አገሪቷ ይህንን ትመስላለች። እንጋብዛችኋለን። በከተማ መስተዳደሩ ስም ግብዣ እያደረግን ነው ኢንቨስት ማድረግ። ባጋጣሚ እኔ ለስራ ነው የሄድኩት። ባጋጣሚ ግን ማልማት የምትፈልጉ ሰዎች ቀጥታ ለመስተዳደሩ ማመልከቻችሁን ማስገባት ነው። መሬት ሊሰጣችሁ ይችላሉ። ከብት እርባታ፣ ኢንዱስትሪ ለህብረተሰቡ የሚጠቀምበት እዛው ሰርቶ እዛው የሚኖርበት ሌላው ሀገር ላይ እንደሚደረገው ማለት ነው። ሰው በጣም ነው የሚያምረው። አካባቢው እንድታዩት፣ ኤሌክትሪክ ፓወሩ እንድታዩት፣ ሌላ ሌላ ነገሮችም ሁሉ እንድታዩ ስለፈለኩ ነው። አመሰግናለሁ። እስቲ እዩት አገሪቷን በጣም ነው ኢትዮጵያ ለምለም ሀገር ናት። በበሬ ታርሶ የሚዘራው እህል ይህንን ይመስላል። በትራክተር ብናርስ የተለያየ ቴክኖሎጂ እቃ ደግሞ ብንጠቀም ከዚህ በላይ ምርት ህዝቡን አብልቶ ለሌላው የሚያተርፍ እንትን ይኖራል፣ ምርት ይኖራል። ገንዘብ ያላችሁ ሰዎች ኢንቨስት እንድታረጉ አበረታታችኋል። በጣም በቃ አንደኛ ከከተማ ቅርብ ነው። ሁለተኛ ኤሌክትሪክ ፓወር አለ። ሶስተኛ፣ መሬቱ እንግዲህ በበሬት ታርሶ ይሄን ያህል እንደዚህ የሚያምር ነገር ካበቀለ የተለያየ ነገር ብንጠቀም ደግሞ ለሀገሪቷ ለህዝቡን ጠቅመ ለኢንቨስት ላደረገው ለራሱን ጠቅሞ ለሌላም። አሁን ለምሳሌ ዛሬ ቀን እየሰማሁት ምንድን ነው የኒውዚርላንድ ሀገር ሾርባ አትስጡ። ዜና ላይ ነው እንግዲህ የሰማሁት እንትን እንዳለው ላለው ምንድን ነው መኖሪያ ፍቃድ ላለው ምን ይሰራል? ሾርባ ሾርባ እኮ የሚባለው የመኖሪያ ፍቃድ የሌለው እርዳታ የሚፈልግ እርዳታ እንዲሰጠው መስራት ያልቻለ ገና ፍቃድ ላልተሰጠው ነው ሾርባ የሚያስፈልገው። መኖሪያ ፍቃድ ካለው የእነሱ ሾርባ ምን ይሰራል? ግን ነገ ብዙ ነገር ሊመጣ ይችላል። ምክንያቱም አገራችሁ አይደለም ውጭ ያላችሁ ዲስፖራዎች አገራችሁ ይሄ ነው እንጂ እዛ አይደለም። ስለዚህ ይሁት ለምለሙ አገራችሁ፣ ኑ ኢንቨስት አድርጉ፣ ህብረተሰቡን ጥቀሙ። ህብረተሰቡ የጉልበት ዋጋ እንኳን ኢትዮጵያ ውስጥ ርካሽ ነው፣ በጣም በጥቃቅን ብር የሚቀጠር ህዝብ ያለበት፣ ላይፉን ቀይሩለት። ይሁት ምን እንደሚመስል አገሪቷ ምን ይሄን እንደሚመስል እንዴት ደስ እንደሚ ማየት ደስ እንደሚል እህሉን ይዩት፣ እና በረታታችኋለሁ። ለማንኛውም በጣም ደስ ስላለኝ ነው እያሳየኋችሁ ያለሁት። ገንዘብ ያላችሁ ሰዎች ከሌላ ጋር ተቀናጅታችሁ መንግስትን መሬት መጠየቅ ነው፣ መሬት ይሰጣችኋል። ለህብረተሰቡ ኢንዱስትሪ ብትመሰርቱ ህብረተሰቡ እዛ ሰርቶ ኑሮውን ያሻሽላል። አሁን መብራት የገባላቸው መብራት ብቻ ነው የሚጠቀሙት ሌላ ነገር መጠቀም አልቻሉም። ምክንያቱም ገንዘብ ስለሚያስፈልግ ለሁሉ ስቶቭ ለመጠቀም መጠቀም አለባቸው። ሌላ ሌላ ቴሌቪዥን ምናምን ሊኖር ይችላል። መብራት አሁን ከተማ ውስጥ ያሉ ሰዎች እንደሚጠቀሙት እዚህም ገጠር ያለው ህዝብ እንዲጠቀም ውሃብህ ኢንዱስትሪ ሲመጣ ብዙ ነገር አለ። ውሃ ይገባላቸዋል። ውሃ አላቸው። አክቹዋሊ ከቦኖ ግሩፕ በግሩፕ ሆኖ የተቆፈራለ ግን በቂ አይደለም። እያንዳንዱ የከተማ አይነት ኑሮ ሌክጀሪ ላይፍ ለኢትዮጵያ ህዝብ ይገባዋል። ስለዚህ አንድ ሆነ ነገር ያለንበት ሀገር ላይ ገንዘብ መኖሩ የተማርን መሆናችን ምንም ዋጋ የለው። ምክንያቱም አሁን ቅድም እንዳልኩት ዛሬ ላይ ነው የሰማሁት ዜናው የኔዘርላንድ ሀገር ግሪን ካርድ ለሌላቸው አንድም ሾርባ መስጠት የለብን። ግሪን ካርድ ያለው እኔ አላውቅም። እንግዲህ እኔ ኢትዮጵያ ውስጥ ነው ያለሁት። ግሪን ካርድ ያለው ሰው ሾርባ የነሱ ሾርባ ይጠጣል እንዴ? ይሰራል እኮ ማለት ነው። ግሪን ካርድ ካለው ይሰራል። ሾርባ ሳይሆን የራሱን የሚፈልገውን ነገር ማድረግ ይችላል ማለት ነው። ያልገባኝ ነገር ካለ ትነግሩኛላችሁ በኮሜንት። ዞሮ ዞሮ የኔ ሀሳብ ይሄንን ይመስላል። ያየሁትን ለአጋራቸሁ ብዬ ነው። ኢንቨስተሮችም ብዙ ችግር ሊኖር ይችላል፣ ቢሮክራሲ ሊኖር ይችላል አሰራሮቻችን ማንዋል ናቸው። ለተለያየ ነገር የተጋለጥንን ይህንን ታዲያ አብሮና ማስተካከል የመንግስትን ማገዝ ቴክኖሎጂ እንዲጠቀም ማድረግ ሌሎች ሌሎችን ነገሮችንም አድርጎ ወደ ተሻለ ነገር ብንመጣ የጋራ ጥሩ ነው ብዬ ስለማስብ ነው። አመሰግናለሁ። ያየሁትን ላካፍላችሁ ብዬ ነው። ውድ ቤተሰቦች አመሰግናለሁ።